በምን ምክንያቱ ኮሜንት መጻፍ ይቻላል? ምን እየተካሄደ ነው ያለው? ድራማ እያየው ነበረ። ከዛስ የወደራሴ ነበር እና ምንድን ነው

ሰላም ቤተሰብ፣ እንደምን አመሻችሁ። ሰላም አመሻችሁ ወይ? እስቲ ይመጣ አቃን ደስ ይላል። እንዴት ናችሁ? ሰላም

ላይክ አድርጉልኝ ያልኳቸው ሰዎች ማለት ነው። ላይክ አድርጉልኝ ያልኳቸው ሰዎች የት አላቸው? ለምን አመጡ? ለምን ላይክ አታረጉ? ራቅ ብዬ ድምፅ ይሰማ

ላይክ አድርጎ ስትገቡ ላይክ አድርጎ አለ ኮሜንትም ጽፎ አልቀድም እኮ ዋርኒንግ ብሎ እዚጋ በትልቁ አስቀበል ነበር። አ አሁን እንትኑን አንስቶታል በጣምኮ ተሰቃየው እን ተስፋ የማስቆረጥ ተስፋ በማስቆረጥ እንኳን አሁን ብዙ መንገድ ባለበት ሰዓት እኔ መንገድ በተዘጋጋበት ሰዓት በጨለማ ውስጥ ሆኜ ተስፋ አልቆረጥኩም። እንኳን አሁን ቀርቶ፣ ማለት አሁን በጣም ብዙ አማራጮች ባሉበት ሰዓት ቀርቶ፣ አሁን ዓለም እንደዚህ ቅርብ በሆነችበት ሰዓት ቀርቶ ድሮም ተስፋ አልቆረጥኩም። እንኳን አሁን ማለት ነው። ግን በጣም ልዩነት አለው። አሁን እንዲ እንደዚህ በመነጽ እንደዚህና በመነጽሬ በጣም ልዩነት ያለው ድብዝዝ ብሎ ነው የሚታየኝ እንደዚህ ቆይ አንትናለን እ እሬት አለኝ እሬት መድኃኒት ነው ተብሏል። እሬቱ ተቆርጦ እኔ እሬት አለኝ በጣም ሲያምር እራሱ ማለት ነው እሱም ቆርጬ ይታጠብና ተቆርጦ ይታጠብና ተሰነጣጥቆ እንደዚህ ተቆራርጦ ከዛ ልክ ማታ ላይ ተሰንጥቆ ፊት ላይ እንደዚህ ማድረግ አይን ላይ እንዲህ አድርጎ እንደዚህ አድርጎ አጥሮ አይን ላይ እንደዚህ አድርጎ ሁለቱም አይን ላይ የሆነ ነገር ልብስ አድርጎ እንዳይንቀሳቀስ ለሊቱ ሙሉ ለአንድሮ ያህል። ሐኪም ነው ሲያወራ የሰማሁት። ጥሩ ነው ሳስበው። አሁን እንደዚህ እንዲህ ራሱ አይን እንደዚህ ሳርግ ጥቅም አንዳንድ ጊዜ እንደዚህ ጥቅም ቄላሸዋ ይወጣ ድቅ ቄላሸዋ እና ያ አይን የሚጎዳዋ አይንን ያይ ጎዳዋ እያስባል የሚቆራቁራል። ያ ከስክሪን ሌላ ከስክሪን በተጨማሪ እኔ ራሴን በደንብ እያየው እንደዚህ ሳይ ማለት ነው፣ ጨለም ብሎ ነው የሚታየው። መነፅር ሳረግ ነው በደንብ የሚታየው። እንዲሳረግ እንዲሳረግ ይሁን ደብዘዝ ብሎ ነው የሚታየው። ጨለማ፣ ምንም ደስ የማይል ነገር ነው የሚታየው ይሄ እና። እንደዚህ አካባቢውን ሳይ በደንብ ይታየኛል። እንደውም አካባቢውን በዚህ ሳይ በደንብ አይታየኝም። አካባቢው በዚህ ሳይ ማለት ነው አካባቢውን በመነጽር ሳይ በደንብ አይታይም። አካባቢዎቹ እንዲሳረግ ነው በደንብ የሚታይ። እንዲሳረግ በደንብ ይታያል። ለሩቅ እዚህ ጋር አሁን ለምሳሌ እንደዚህ ሳረግ፣ ከዛ ጋር በደንብ ማየት ይችላሉ። በደንብ ማየት ይችላሉ። እንዲህ ግን አድርጌ እዛ ጋር በደንብ ማየት አችልም። እዚህ ጋር ግን እንዲያርጌ በደንብ ማየት ይችላል። አልጠቆረም፣ አደለም እንደዚህ ሳይ አልጠቆርም። እንዲህ ሳይ ግን ጥቁር ነው የሚታይ ጥቁር ማለት የሆነ ደብዘዝ ብሎ አለ እኮ። ግን ደብዘዝ ብሎ ነው የሚታይ፣ ደብዘዝ ብሎ ነው የሚታይ እንዴ። አሁን ሶስቱ ሆነኛ ነው። መነጽር ከተዘዘልኝ መነጽር እንድታዘዝልኝ ፈልጌ ነው። ስልክ ሳይ እየፈዘዘብኝ እየፈዘዘስ፣ ከስልክ መለየት አልችልም። ከስልክ መለየት እንዴት ይችላል? ገዳም ካልገባ ወስተቀ ከስልክ በመን እንዴት ይይበ ከስልክ ላይ ከስልክ መለየታች ከስልክ መለየታች። ስለዚህ ግድ መነጽር ያስፈልገኝ፣ የግድ ነው መነጽር ያስፈልገ። እንደውም ሲፈትነኝ ሰውየው ማለት ነው ሲፈትነኝ፣ አሁን ለአይን ምርመራ የምንፈተውን የሆነ አይነት ስንፈተን፣ ሁሉንም አልፋለሁ። ሜዲካል ስሄዳውን የአይን ሜዲካል ስሄድ አልፋለሁ። ምክንያቱም የሚፈትኑት መጠነኛ መጠነኛ ጽሁፍ ስለሆነ፣ እነዛን ደግሞ አሁኑን ማየት እነዛ ጋር ችግር የለብኝም። ችግር ያለብኝ ምንድነው እንደዚህ አይነት ጽሁፎች ላይ ችግር አለብኝ። አሁን እነዚህ አይነት ጽሁፎች ደቀቅ ያለዋን ኤክስፓይርድ የተጻፉ ምናምን እንደዚህ ብዬ ባይ በደንብ አይታይኝ። ራሴ ሁሉ ሊሆን ይችላል እነሱም ሳይ ማለት ነው

ድምሴን ከፋ ድምፅ ይሰማል። ጥራት ደግሞ ወደፊት ይስተካከላል። እያለን እያለን ሁሉ ስንመጣበት ጥራት እናስተካክላለን። ስንመጣበት ጥራታችንን እናስተካክላለን። እስከዛ ጊዜ ድረስ ግን በዚህ ያለን ማለት ነው። እስከዛ በዚ ያለን ተኳች ቆማ መሰለኝ፣ እየተሽከረከረ ነው ሙቃቱ ሆን ሊቀለ ነው ሙቃቱ

እና ደግሞ ግንባሬ ግንባሬ ልጆች ዛሬ የት ሄዳችሁ? ላይክ የምታደርጉ ልጆች ዛሬ የት ሄዳችኋል? እስኪ ላይክ አር ኑ ላይክ አድርጎ ልጆች የት ሄዳችሁ? ኑ ላይክ አድርጎ የእኔ ኔትወርክ ቆሟል። እንደ ቤተሰብ